ሰላም ጤና ይስጥልኝ የዩትዩብ ተመልካቾቼ፣ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ወደ ኪችን ገባ ብለናል በሶ ለማዘጋጀት ነው እና የተለያዩ ቅመሞች ጨምርበታለሁ በሶ ሳስፈጭ። ከማጣፈጡ ባሻገር የጤና ጥቅሞቻቸውን እየነገርኳችሁ እንዴት እንደማዘጋጅ አሳያችኋለሁ። አሁን ወደ ቅመሞቹ እንሄድ እና ሺ እዚህ ጋር ኮረሪማ አለኝ። ኮረሪማይን አመስ አመስ እያደረኩት ነው። እንግዲህ ኮረሪማ በዓለም ላይ ውድ የሚባል ቅመም ነው አይደለ? ጥቅሙም በዛው ልክ ነው። ለምሳሌ አሁን የመጀመሪያ ጥቅም ምንድን ነው? ባክቴሪያ፣ የተለያዩ ባክቴሪያ ይከላከልልናል። አንቲ ኦክሲዳንት ነው ማለት ነው። መጥፎ የአፍጠረን ካለ እሱንም ይከላከላል። የስኳር በሽታን ያረጋጋል። ስኳር በውስጣችን ላይ ያለውን ስኳር ባላንስ ያደርግልናል ማለት ነው። ለጸጉር እድገት ስፔሻሊ ደግሞ ሽበት ያለ እድሜ የሚያስቸግረን ሰዎች በጣም ለሱም ጥሩ መፍትሄ ነው። ስለዚህ ኮረሪማን መጠቀም አለብን ማለት ነው። አምስት አምስት አድርጌ ከጣሙ ባሻገር ማለት ነው እንዲ እየጨመርን አንደኛ የጤና ጥቅም የምናገኝበታለን ፕላስ አሁን ቅቤ ላይ አይደለም የምንጨምረው። ብዙ ጊዜ ኮረሪማ እንደዚህ አሁን ቅቤ ላይ ትክትክ ምናምን የሌለ ብዙ ጊዜ እንዲህ ሲንተከተክ ምናምን ሲበስል በደምብ ጥቅሙን አናገኘውም። ስለዚህ አሁን በእሱ አናበስለውም፣ በጥብጠንም ብንጠጣ እንደገና በእንትን ያበስብሰንም ብንመገበው እሳት ስለማይነካው ሞር ጥቅሙን እናገኛለን ማለት ነው። ስለዚህ እንዲህ አምስት አምስት አድርገን እሱን እናዘጋጃለን። መጥበሻ ላይ ነው እንግዲህ አምስት አምስት እያደረግኳቸው ያለሁት። እዚህ ጋር ደግሞ ለውዝ አለኝ። ለውዝም እንደገና በጣም ብዙ የጤና ጥቅሞች አሉ። ከዚህ ውስጥ አንዱ ምንድን ነው? ፕሮቲን ኮንቴንት ስላለው ክብደት መጨመር የምትፈልጉ እህቶቼም ወንድሞቼም አሪፍ ነው። በጣም ለውዝ ስፖርተኞች ምናምን ይጠቀሙታል አይደለም። ፕሮቲን ሼክ፣ ተፈጥሯዊ ፕሮቲን ሼክም አንድ ግብዓት ነው ማለት ነው ለውዝ። በሁለተኛ ነገር ደግሞ ኮሌስትሮላችንን ያረጋጋልናል ጥሩ ፕሮቲን ስላለው ማለት ነው። እንደገና ደግሞ በቫይታሚኖች የበለጸገ ነው። ቫይታሚን ኤ፣ ቫይታሚን ሲ ስላለው በጣም አሪፍ ነው። እንደገና ፋይበር አለው። ፋይበር ደግሞ የወደ ድርቀት የልብ መምን እሱን እሱን ይቀንስልናል። እንደገና እንደገና ደግሞ በጣም እንትኑ ቆንጆ ስለሆነ ፕሮቲን ኮንቴንቱ በጣም አሪፍ ነው። ቅባትነቱ ለሰውነታችን በጣም ተስማሚ ነው እና ለውዝም ብንጨምርበት ከማጣፈጥ ባለፈ የጤና ጥቅሞች ይሰጠናል ማለት ነው። ስለዚህ እሱንም ሞቅ ሞቅ እናደርገዋለን። እዚህ ጋር ደግሞ ክሎፍ ስንታያጠቅም ያለሁኝ ያው እንትን ያው ሲበዛ ጥሩ ስላልሆነ ቅመም እንደዚህ አርጌ አመሳመሳ ደግሞ ያው የእናቶቻችን ፕሪዘርቫቲቭ ወይም ደግሞ እንትን እንዲያስፈጭተን ምናምን ብዙ ጊዜ እንዲቆይልን ከፈለግን ጨው እናደርጋለን፣ አይደለ ከጣሙ ባሻገር ማለት ነው። ስለዚህ እዚህ ጋር ጫዋም ሼ ከትበታለሁ። እንደገና ክሎቭስን ጨምርበታለሁ። ያው ክሎቭስ ደግሞ በጣም ብዙ የጤና ጥቅሞች እንዳሉት ያው እናቃለን። ከዛ ውስጥ አንዱ ምንድን ነው? ለፀጉር እድገት፣ ለአፍጠረን፣ የጨጓራ ህመም፣ በሽታ የመከላከል አቅማችንን እንትንንልበታለን እንጨምርበታለን። ስለዚህ እነዚህ ቅመሞችን ተጨምሬ ነው እኔ የማስፈጨው በሱስ አስፈጭ እንደገና ደግሞ ቀረፋም ይከተታል ስለዚህ እንደዚህ እንደዚህ እያደረግን ማግኘት ያለብን ጥቅሞች እናገኝ ዝም ብለን ልሙጡን ከምናስፈጭ ማለት ነው ከጣሙ ባሻገር የጤና ጥቅሞችም ስላለው ስለዚህ እናንተን አስተያየት ደግሞ እንዲ እንዲ ነው ማስፈጫው ብላችሁ አስተያየት ብትሰጡኝ በጣም ደስ ይለኛል ስለምታዩን ስለምታበረታቱኝ በጣም ብዙ ቀና ሰዎች አላችሁ በጣም ነው የማመሰግነው ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ሰቢ ሆኑ። ወዳችኋለሁ። ስዩ